በስማም ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን የምንገኘው ጀሞ ንቧ ቅድስት ማርያም ቤተ ክርስቲያን እንገኛለን። ይቺ ቦታ ብዙዎች የሚድኑባት የሚፈወሱባት፣ እንዲሁም በቦታው የመቤታችን የቅድስት ድንግል ማርያም ጸበል ብዙዎች ጸበሏን ተጠምቀው የሚድኑባት የሚፈወሱባትና እና በዚህ ቦታ ላይ እንግዲህ እምነቷ የማር ሲሆን የማር እምነቱንም በመውሰድ ብዙዎች ምስክርነት እየሰጡ እየዳኑ እየተፈወሱ ያሉበት ድንቅ የበረከትና የቃል ኪዳን ቦታ ነው። ህዝበ ክርስቲያን ባለም ዙሪያ ያላችሁ ይህንን ቪዲዮ ሼር፣ ሰብስክራይብ በማድረግ ወደዚህ ታላቅ ቤተ ክርስቲያን ብዙዎቻችሁ እየመጣችሁ የእናታችን የቅድስት ድንግል ማርያምን በረከቷን፣ ቃል ኪዳኗን መካፈል ትችላላችሁ። እንግዲህ ግንቦት 21 እመቤታችን ቅድስት ድንግል ማርያም በዚህ ቦታ ላይ በደማቅ ሁኔታ ተከብሮ ደስ የሚል የበረከት ጊዜ እጅግ በጣም የተባረክንበት በረከት ያገኘንበትን ጊዜ አሳልፈናል። ህዝበ ክርስቲያን እመቤታችን ቅድስት ድንግል ማርያም ሁላችንም በያለንበት ተባርከን ትጠብቀን፣ ከጭንቅ ከመከራ ታውጣን። እናንተን በተለይ ጀሞ አካባቢ ያላችሁ በእውነት ድነትን ፈውስን፣ የምትፈልጉ እኔ ብዙ ጊዜ ወደዚህ ቦታ ተመላልሻለሁ። ብዙዎች ምስክርነት ሲሰጡ ሲድኑ ሲፈወሱ በአይኔ ተመልክቻለሁ። እናንተም ወደ ታላቅ ቦታ እየመጣችሁ የመቤታችን የቅድስት ድንግል ማርያምን በረከቷን ቃል ኪዳኗን ብትካፈሉ መልካም ነው ብዬ አስባለሁ። ማምላክ ወላዲተ አምላክ የፈቀደችላችሁ በዚሁ ቅርብ ቦታ ላይ ነው የምትገኘው። መስታወት ፋብሪካ ጋር ስደርሱ እጥፍ ብላችሁ ነው የምታገኛት። እና እንግዲህ ሩቅ ቦታ ሳትሄዱ እዚሁ መዳንን የምታገኙበት ታላቅ የበረከት ቦታ ነው፣ ኑ እንላለን። ህዝበ ክርስቲያን ቪዲዮን ሸር አድርጉለን። በእውነት በዚህ በለተ ቀኗ ብዙዎች ድነው ምስክርነት ሲሰጡ ተመልክቻለሁ። እንዲሁም እኔ ራሱ የመቤታችንን ታምር በራሴ ላይ ተደርጎልኝ አይቻለሁ። በለተ ቀኗ እግዚአብሔር ይመስገን መቤቴ ነው የምላችሁ። ያልጠበኩትን ታምር ነው ያየሁት ብቻ ይሁን እንግዲህ እግዚአብሔር በወደደው በፈቀደው ላይ ተአምሩን ያደርጋል። እና ታላቅ ቦታ ነው። መቤታችን የምትባርከን ታላቅ ድንቅ ቦታ ነው። እየመጣችሁ ተባረኩ። የተከበራችሁ የገዳማትና አድባራት አስተዳዳሪዎች፣ የተከበራችሁ የገዳማትና አድባራት ሊቃውንት ቤተ ክርስቲያን፣ የተከበራችሁ በቅድሚያ ክቡር አባታችን መጋቢያ አዲስ መምህር ዮሐንስ፣ እንዲሁም ወንድሞቼም ዲያቆናት ሊቃውንት ቤተክርስቲያን የደብሮ የሰንበት ትምህርት ቤት ወጣት መዘምራን እመቤታችንን ንጽሕተ ንጹሐን ቅድስተ ቅዱሳንን ለማክበር